ሰላም ሰላም፣ እንዴት ናችሁ? በእያላችሁ በጡል ነገር ስራው ነው ቤተሰቦቼ ላይክ እና ሼር እያደረጋችሁ ሀሳቦቻችን ለብዙ ይቸከፍ ብሎ ለዚህ ምክሉ ቢአሙሶ ግና ይቻለ ዘሩ ድም ይዘናችን ዙላት የመጣ ነው እንግዲህ አልጀዚራ ላይ ቀርቦ ይተን ተባተበውን ጌቾ ሙላስት ራስ ነገሩ በኪስ ነው እንደምታቅቱ እንግዲህ በሰሜኑ ጦርነት ከፊት ፊት አውራሪ ጋሻ ጃግሬ ቃል አቀባይ የሆኑ ለህዋት ሲያገለግሉ የነበረው ጌቾ የተናገራቸው እጅግ በጣም ጸያፍ ንግግሮች እንኳን በቢቢሲ እንኳን በአልጀዚራ እንኳን በሲኤንኤን ጋዜጠኞቹ ቀርቶ በመላ ኢትዮጵያን ጭንቅላት ላይ የታተመ ነው አሁን የኢትዮጵያ ፖለቲከኞች ትልቁ ችግራችሁ በግራም ስትቆሙ ትክክል ናቸው። በቀኝም ስትቆሙ ትክክል ናቸው። ከኋላም ስትቆሙ ትክክል ናቸው። ከፊትም ተቃዋሚም ስትሆኑ ትክክል ናቸው። ደጋፊም ስትሆኑ ትክክል ናቸው። እንዲህ ያለ ፖለቲካ አካሄድ የለም። ችግሩ ምንድን ነው? ጌቾ ያደረገውን ሁሉ ካደረገ በኋላ ብቻን ወደ እስርና ወደ ቅጣት ነበር መሄድ የነበረበት። ካልተቻለ ደግሞ ከፖለቲካው ገለል ብሎ ነበር መቆየት የነበረበት። ነገር ግን አሁኑ ፖለቲካው ላይ በመቆየቱ ምክንያት እንደዚህ እንደ ኮረምብላ ኳስ ከዚህም ከዛም እንዲጦለዝና ለራሱም ለሌሎችም ለቆመለትም ሳይሆን እንዲቀር መሀል ላይ ተንሳፎ እንደ ኩበት እንዲቆርነ የሆነው እንግዲህ በኢትዮጵያ ፖለቲካ ውስጥ እጅግ በጣም ችግሩ ምንድን ነው? ነገ እርቅ እንደሚመጣ ሳታውቁ ነው የምትጣሉት። ለንግግራችን ሎከት የላቸው። ለመጠፋፋት ለመተራረድ የምትሄዱበት ርቀት ሎከት የላቸውም። በኋላ ሰላም ሲመጣ በኋላ እርቅ ሲመጣ የራሳችሁ ቃል ያንቃችኋል የራሳችሁ ድርጊት እንቅፋት ሆኖ ያዶን አቅፋችኋል ጌቹ እንደምታውቁት እንግዲህ ለመናገር የሚሰቀጥጥ ጸያፍ ንግግሮችን ሲናገሩ የነበረ ነው በድርጊቱ ኢትዮጵያ እስከ ሲኦል ድረስ ይዘናት እንገባለን በትግራይ ላይ ዘር ጭፍጨፋ ተደርጓል ብለው አንድ ሚሊዮን አንድ መቶ ሺ ጊዜ የተናገረው ነው አሁን ደግሞ መልስ ይሄ ነገር እንዴት ነው መቼ ለምን እንዴት ተብሎ ሲጠይቅ ደግሞ ተንተባተበ መጀመሪያም ከልኩ በላይ ተለጥጦ ነበር አሁንም ከልኩ በላይ ተለጥጦ ነበር በልክና በአግባብ በልክና በአግባብ ፖለቲካን መያዝ ለዚህ ነው የሚጠቅመው። እና እሱ ብቻ አይደለም ጌቾ ብቻ አይደለም ዘጠና በመቶ የሚሆኑ የኢትዮጵያ ፖለቲከኞች ደግነት ሕዝቡ ሾርት መሞሪ በመሆኑ ነው እንጂ ብትመዘኑ ቀላችሁ ነው የምትገኙ። ዘጠና በመቶ የምትሆኑ የዛሬ ብቻ አይደለም፣ ከ10 ዓመት ከ20 ዓመት ከ40 ዓመት ከ50 ዓመት ከ60 ዓመት በፊት ጀምሮ የነበራቸው ፖለቲከኞች ብትመዘኑ የራሳችሁ ንኩክር እንቅፋት ነው የሚሆኑባቸው ጸያፎች ናቸው እንኳን እና ተፖለቲከኞቹ ቀርቶ ደራሲያኑ ብትል ዘፋኞቹ ብትል እኮላይ እንዲም ተናግሮ ነበር ወይ ተብሎ እጅ በአፍ የሚያስጭል ኖረኝነት ነው የሚታየው። እና የራሱ አንድ በት የራሱ ንግግር ነው እንቅፋቱ ነው የጠለፈው። ምን እንደሚናገር ምን አለ ትርጉም የለው አየ እፍር ብለ ከፖለቲካ ዞር ማለት ይገባቸዋል። በፍጹም መታየትም አይገባቸውም። በእርግጥ የፖለቲካው አውድ እንደዛ እየፈቀደላችሁ ነው እንጂ በሰው ጥፋት በጦርነት ፊት አውራሪ የነበራቸው ለብዙ ሺዎች ለብዙ ሞተ ሺዎች ደም መፋሰስ ፊት አውራሪ የነበራቸው ሰዎች ዛሬም አይናችሁን በጨው አጥባችሁ ፖለቲካ ውስጥ ልናያቸው አይገባም ነበር። እውነቱ ለመነጋገር እውነቱ ለመነጋገር አይገባም ነበር። ንጉር ግን ያው እና አቦ ሰባት ተፈተው የፈለጉበት ሽሩ ብትን እያለ ነው። ጌቾ ደግሞ በዛም ስንናገር ልክ ነበርን ስሙን፣ በዚህም ስንናገር ልክነን ስሙን የሚል ድርቅና ያወጣ ፖለቲካ ትክክል አይሆንም። እና የዚህ ትልቁ ችግር ምንድን ነው? ለከት አልባነት ነው። በሰሜኑ ጦርነት ጌቾ ያለ ለከት ነበር ሲናገሩ ነበር፣ ያለ ለከት። አሁን ደግሞ በራሱ ንግግር፣ በራሱ አሳቦች ተጠለፈና እንዴት ነው ሙንሽ ሲባል ጥልፍልፉ ወጣ፣ ጉራ ገባው ቶንቶ ባተበ ማለት ነው። የራሱ ቃል አጠለፉት፣ የራሱ ሀሳብ አዶናው ቀፈው። ኢትዮጵያን እስከ ሲኦል ድረስ እንወስዳለን ያለው ሰው የራሱ ሀሳብ አዶናው ቀፈው። ዛሬም ብዙ የኢትዮጵያ ፖለቲከኞች በጣም ጸያፍ ንግግሮች አላችሁ። በጣም አሁንም ገና ለኢትዮጵያ ለወደፊት ተስፋ እንሆናለን የምትሉ ማንነታችሁ ቢጣራ የጻፋችሁት፣ የተናገራችሁ፣ ድርጊቶቻችሁ፣ ዕቅዶች፣ የሄዳችሁበት መንገድ ቢጣራ አብዛኞቹ የጥፋት መልክተኞች እንደሆናችሁ መረጃው ማስረጃዋል። አየህ ለጥጧል። ነገ ሰላም እንደሚመጣ እርቁ እንደሚመጣ አስቦ ሳይሆን ጥላቸው እስከመጨረሻ እስከ መጨረሻ በፍጹም ከኢትዮጵያ ህዝብ ልቦና የሚወጣ አይደለም ድርጊቱ። የማስመሰል ፖለቲካ ካልሆነ በስቶ ቀረ ጌቾ፣ እኔ በጣም የሚያሳፍርቅ ነው። በዛ በኩልም ቆሞ እንዲጨበጨብለት፣ በዚህ በኩልም ቆሞ እንዲጨበጨብለት፣ ተለውጧል። ሊለወጥ አይችልም፣ መለወጥን አልፈልግም በኢትዮጵያ ፖለቲካ እንኳን እንኳን በጦር ሜዳ እንኳን በጦርነት እንኳን በሰው ደም መፋሰስ አይደለም በሚዲያ በኩል ሆኖ ህዝብ እርስ በርሱ እንዲተራረድና እንዲጨፋጨፍ ያደረጉ ሰዎች እንኳን በህግ ነው መጠየቅ ያለባቸው በህግ ስለዚህ ሁለቱም ቦታ ልክ ነኝ ህዋሃት ጋር ቆሜ ያደረኩት ሁሉም ትክክል ነው አሁን ከዛ ንስሐ ገብቼ በዚህ በኩል ቆሜ የምናገረው ነገር ትክክል ነው ስለዚህ አይንን በጨዋት መስ የኔን ጋር ቢቢሲ ጋር ትሄዳለህ በርግል አልጀዚራ ለኢትዮጵያ ጥቅም ለትግራይ ጥቅም አይደሉም ይሰራ እውነቱን ለመነጋገር ጌቾን ያፋጠጡት የህዋሃት ተልእኮ ነው ለምን የህወሀት ሰዎችን አልጀዚራ ጠርቶ እንደዛ አያፋጥጡ? እውነቱን ለመነጋገር ለምን እነ ደብረ ጨን ጠርቶ እንደዛ አያፋጥጡ? ለምን ና ስባት፣ ለምን ያ ሁሉ ጮፍጫፊ ባህላጅ ሙግበይን ጠርቶ ለምን እንደዛ አያፋጥጡ? ግን ቢሆንም ቢሆንም ቢሆንም ቢሆንም፣ ግን ቢያንስ ህወሀትን በመቃወሙ ምክንያት አልጀዚራና ቢቢሲና ሲኤንን ያማቸዋል። እንዳልኳቸው ህወሀት የአሜሪካ የምጥ ልጇ የበኩር ልጇ በምጥ የወለደችው የበኩር ልጇ ስለሆነ ጌቾ ደግሞ ህወሓትን የማሳጣት ስራ ላይ በመሆኑ ምክንያት ነው ጠምዶ ያዙ። እውነቱን ለመነጋገር እኔ ሰዎች የፖለቲካ አይዲዮሎጂ መቀየር አይችልም፣ ጌቾ ፖለቲካ ቀይሮ መንቀሳቀስ አይችልም አላልኩም። ነገር ግን በነበረው እርቂት ውስጥ ፊት አውራሪ ነበረ አቅ በግን መጠየቅ ያለበት ምንም አቋም ጌቾ ጂኒየስ ፖለቲከኛ ነው እንዳልኳቸው፣ በኢትዮጵያ ፖለቲካ ውስጥ አንድ በተ ሩቱ ብር ፖለቲከኛ ነው። ነገር ግን የሆነ ሆኖ ይህ ሰው በደም የተጨማለቀ ሰው ነው። ተጠያቂ ነው። በዛ ሁሉ ደም መፋሰስ ውስጥ ከፊቱ ነው። ፊታውራሪ ጋሻ ጃግሬ ቃል አቀባይ ሆኖ ብዙ ጉዳይ ሲሰራ የነበረ ተጠያቂ ነው። ሁኤቨር ኢዝ በወንጀል ውስጥ እጁ እስካለበት ድረስ ይጠየቅ እና ጌቾ ቢያንስ ቢያንስ ገለልተኛ እንኳን አልሆንም ገለልተኛ እንኳን አልሆንም፣ እና ገለልተኛ ወይ በህክምት ጤቃ አለባቸው ወይ ገለልተኛ መሆን አለባቸው። የጌቾ ሚና አሁን በኢትዮጵያ ፖለቲካ ውስጥ ምንድነው? ተአማኒነት አለው ወይስ? አሁን ያለውን መንግስት ከዛ ሁሉ ደም መፋሰስ በኋላ እኔ አማክራለሁ የሚለው ለእኔ አንዳንዴ እንደ ደብል ኤጀንት አለው ለህዋት የሚሰራ ደብል ኤጀንት ሁሉ አድርጌ እወስዳለሁ ጌቾን። እውነቱ ለምን አላምነህም? እኔ በፍጹም እኔ በፖለቲካ የፈለገ ነገር ቢሆን አላምነህም። ከዛ ሁሉ አደገኛ ማንነት ከዛ ሁሉ አደገኛ ቁም ስቅል በኋላ ጌቾ ኢትዮጵያንና ለኢትዮጵያ መንግስት የሚጠቁም ስራ እየሰራ ነው የሚል አይምሮስ ሊያስገባ አይችልም። በምን በምን አመክንዮ? ዛሬም እኮ አወዛጋቢ የሆኖችን ሃሳብ ሃሳብ በማንሳት እኮ ሌላ የውዝግብ ምንጭ ነው። ለምሳሌ ወልቀይትን በተመለከተ አንድ ጊዜ አማራ ነው፣ አንድ ጊዜ ትግራይ ነው፣ አንድ እንዶች ይሆናል፣ አንድ እንደዚህ ይሆናል። ለደም መፋሰስ የሚችሉ ድርጊቶችን እያደረገ ያለ ህዋትን አሳጣ ቢያሳጣም ባያሳጣም ህዋት ስራው ያሳጣው ስራው ያወረደው ስራው የሚያጠፋው ተቋም ነው፣ በቃ ድርጅት ነው። የጌቾ ህዋትን መጎለጽ እኛ ቆድመን እኮ ስንናኩር ነበረን በጉለሰው ደረጃ እኛ እኔ ተቋም አይደለሁም። ነገር ግን በትግራይ ላይ ሲደረጉ የነበሩ ዘረፋዎች፣ ጨፍጨፋዎች፣ ብዙ ጉስቁልና ሴራዎች፣ አሸጥረች በትግራይ ህዝብ ላይ የደረሰ መከራና እልቂት ቀድመን ገና በጦርነቱ ጊዜ እኮ ነው የተናገርነው፣ ጥብቅና ቆመን ለትግራይ ህዝብ። ይሄን ሰዎች ሊረዱ ይችላሉ ላይረዱ ይችላሉ፣ ዊዶንኪ ምኑ አይመስለን ደንታ አይሰጠም። ነገር ግን አሁን የጌቸው ትልቁ መሰረታዊ ችግረው ምንድን ነው? በዛም በኩሉ ሀቀኛና ፍጹም ተአማኝ በዚህም በኩል ሀቀኛና ፍጹም ታማኝ ሆኖ ለመገኘት የሞከረው ሙከራ ውጤታማ አላደረገውም አላደረገውም። በግራም በኩል ስቶን ትክክል ነህ፣ በቀኝም ስቶን ትክክል ነህ፣ ተቋሚም ስቶን ትክክል ነህ፣ ደጋፊም ስቶን ትክክል ነህ። በፍጹም የህዝብ ማጨብጨብ ትፈልጋለህ ነው። ትክክል አይደለም። እና ይሄ ነገር አልጀዚራ ላይ እንዲህ ያለ መፋጠጥ እና ግራ መጋባት ውስጥ ጌች የወደቀበት ምክንያት ከእውነት ባለመቆሙ ምክንያት ዛሬ እርቅ ይመጣል ብሎ አላሰብማ። የመጨረሻ በከፍተኛ ጠላትነቱ ነበር ሲንቀሳቀሱ የነበረው። የራሱ ቃላቶች፣ የራሱ ንግግሮች፣ የራሱ ኢንተርቪዎች፣ የራሱ ቪዲዮዎች ራሱን መልሶ ይጠልፍታል። ማንም አንተን እና ይሄ ነገር በልክና በለከቱ ባለመሆኑ ምክንያት ዛሬ ያልታሰቡ ውስብስብ ችግሮች እንዲፈጠሩ አድርጋል። ጌቾ የፖለቲካ አካሄዱም ውጤት ማምጣት ቢችል ደስ ይለኝ ነበር። ውጤት ማምጣት አይችልም። አሁን በዚህ በኩል ስምረት ፓርቲ በዚህ ወጥቶ በዚህ ገብቶ ይላል። እውነት ይሄ ስምረት ፓርቲ ሕወሓትን ይተካዋል ወይ? ሕወሓትን ለመጣል የሚያስችሉ ቅድመ ስራዎች ሰርቷል ወይ? እነ ጌቸም አይመስሉኝ አይመስሉኝም እና የራሳችሁ ነገ እርቁ እንደሚመጣ ነገ ሰላም እንደሚመጣ ነገ በራሳችሁ ንግግርና አስተሳሰብ እንደምትመዘኑ ተመዝናችሁም እንደምትወድቁ ፖለቲከኞች ከዚህ ልትማሩ ይገባል። የኔ ሀሳውነ ሲሞቻችን ላይ ቃርግሽር አርገ ወዳቻ አለው ፒስ